ስግደት ሙእመኖች ላይ በተወሰነውና በተገደበው ጊዜ ላይ ግዴታ ሆኖባቸዋል ይላል ነቢዩም ዐለይሂ ሰላቱ ወሰላም በሀዲሳቸው አልአህዱ ለዚ በይነና ወበይነሁም አሰላት ከሙስሊሞችና ሙስሊም ላልሆነው አካል መካከል ልዩነቱ ሰላት ነው ሰላት ማለት ስለቱን በይን ልዓብዲ ወረብሂ ባርያውንና ጌታውን የሚያገናኝ መስመር ማለት ነው ሰላት ማለት እንሻ አላህ ዛሬ የምንተዋወሰው ሽሩጡ ሰላት፣ የሰላት ቅድመ ሁኔታዎች አርካኑ ሰላት፣ የሰላት ማዕዘናት ዋጅባቱ ሰላት የሰላት ግዴታዎችና ሙብጥላቱ ሰላት ሰላትን የሚያበላሹ ነገሮችን ለማየት እንሞክራለን ማለት ነው። ማንኛውም ሰጋጅ እነዚህን አራት ነገሮችን ለይቶ ማወቅ ግድ ይላል። ሽሩጡ ሰላት ሰላት ቅድመ ሁኔታ ማለት ወደ 30 እንገባ መሟላት ያለባቸው ነገሮች ዘጠነኛቸው ከዘጠኙ ቅድመ ሁኔታዎች አንዱ ከጎዶሌ ሰላቱ አልተሰገድም ማለት ነው። የሰላት ማዕዘናት ማለት አስራ አራት ናቸው። ከ14 አንዱ ማዕዘን ከጎዶሌ ሰላቱ ተበላሽተዋል፣ እንደገና መደገም አለበት ማለት። ዋጅባቱ ሰላት የሰላት ግዴታዎች የሚባሉት ሰላት ውስጥ የሚፈጸሙ አንድ ሰው ከረሳ በስጁድ ሳው የሚጠገን ማለት ነው። እነሱ ስምንት ናቸው። በኋላ በዝርዝር እናያለን። ሙጥላቱ ሰላት ሰላት የሚያበላሹ ነገሮችም ሰባት ናቸው። እነዚህን በዝርዝር የምናየው ይሆናል ማለት ነው። ሽሩጡ ሰላት የሰላት ቅድመ ሁኔታዎች መሟላት ያለባቸው እነማን ናቸው? ከአንድ እስከ ዘጠኝ ያሉት ናቸው። እነዚህን ማወቅ ግድላል ማንኛውም ሰጋጅ የሰላት ቅድመ ሁኔታዎችን ካላዘጋጀ ወደ ሰላት መግባት የለበትም። አንደኛው አልእስላም፣ አንድ ሰጋጅ ወይም ሰላቱ ተቀባይነት እንደኖረው ሙስሊም መሆን አለበት ማለት ነው። አንድ ሰው ሻሃዳን ካልያዘ፣ በትክክል እስልምናውን ካላረጋገጠ ሰላት ቢሰግድም ተቀባይነት የለው። አንድ ሰሃቢ ዓዲ ብን ሓቲም የሚባል ሰሃቢ ሓቲም፣ አጣኢ አባትየው በጣም ደግ ሰው ነበረ፣ ለጋሽ ነበረ። ያበላል፣ ያጠጣል፣ ሰው ያሳርቃል። የአካባቢው ገዢ ነበረ። በወንጌል መላመንም ነቢዩ መሐመድም ለ ላሁ ለ ሰለም ደርሶ አልተከተላቸውም፣ ግን ይታወቃል እስከ ዛሬ ድረስ። አዲይ ብን ሓቲም ልጁ አባቴ ሁኔታ እንዴት ነው? ጥሩ ሰው ነበረ፣ ጀነት ይገባል ወይ ብሎ ነቢያችን ለ ላሁ እሱ እኮ ሌላ ነገር ፈልጎ ነበር፣ አገኝተዋል። ምንድን ነው? ዛሬ በአዱንያ ዝናና ስሙ ከፍ እንድልለት ፈልጎ ነው አገኝተዋል አሉ። ስለዚህ አንድ ሰው እስልምና መስፈርቲ ነው ጀነት ለመግባት፣ ሙስሊም ሳይሆን ሰውን ብረዳም መልካም ነገር ቢሰራም ጥሩ ስነምግባር ቢኖረውም።

ከውዱ የሚያስወጅቡ ነገሮችና መላ ሰውነታችን ትጥበት ከሚያስወጅቡ ነገሮች ነፃ መሆን ማለት ነው። አንድ ሰው ውዱ አርጎ ውዱ ካደረገ በኋላ ሬሕ ወይም ፈስ ወጣበት ወይም ሽንት ቤት ገባ ወይም በስሜት ሴቶች ጋር ተነካካ ተበላሽተዋል፣ ወይም እስፐርሙ ወጣ በእንቅልፍ ሆኖ ከእንቅልፍ ውጭም ወይም ግብረ ስጋ ግንኙነት ካደረገን እነዚህን ሐደስ

ሰላት ግዴታ ሆኖባቸዋል። ላ ላ አንድ ሰው ሰላት አውቆ አሳልፎ ሌላ ጊዜ ሰግዳለሁ ካለ ተቀባይነት የለውም። ለምን? መስፈርቱ ጋር አልተገጣጠምም ማለት ነው። ሰባተኛ ሰትሩል ዐውራ ሰውነቱን መሸፈን፣ ሴቶች መላ ሰውነታቸው መሸፈን ግድላ ሰላት ውስጥ ወንድ ደግሞ እምብርቱና ጉልበቱ መካከልና እንደ ሴቶች ዋጅብ አይሆንበትም ማለት ነው። ስምንተኛ ኢስቲቅባሉል ቅብላ ከሰላት በፊት ወደ ቅብላ ወደ ከዕባ መዞር ግዴታ ነው ማለት ነው። ዘጠነኛው ንያ፣ ንያ ማለት ማሰብ ማለት ነው። የሚሰግዶ ሰላት ዞር ከሆነ ዞር እሰግዳለሁ ብሎ መነየት ማሰብ ማለት ነው። ጠይ ወደ ሁለተኛው ነገር ስንገባ፣ አርካኑ ሰላት የሰላት ማዕዘናት በመባል የሚታወቁት አስራ አራት ናቸው። ከአስራ አራቱ ማዕዘናት አንዱ ከጎደለ ሰላት መደገም አለበት። አንደኛ አልቅያሙ መአል ቁድራ ለዋጅብ ሰላት ቆሞ መስገድ አለበት ኡዝር ወይም ምክንያት ኖሮት ካልሆነ በስተቀር ማለት ነው መቆም ግዴታ ነው አንድ ሁለተኛ ተክቢረቱ ኢሕራም የሰላት መጀመሪያ ተክቢራ ማለት አለበት ኢሕራም የተባለበት ምክንያት አንድ ሰው ነይቶ ቆሞ ወደ ሰላት ከገባ በኋላ ሰላት ተግባራት ውጪ ሌላ ስራ ሌላ ንግግር መፈጸም አይፈቀድለትም፣ ሐራም ይሆንበታል፣ እስከሚሰላም መድረስ ማለት ነው። ሶስተኛ ቂራአቱል ፋቲሃ ሶስተኛው መርፈት መስፍርት መሰረት ፋቲሃን ማንበብ ሩክን ነው፣ መሰረት ነው ማለት ነው። እዚህ ላይ ኢማሙ ሩኩ ውስጥ የሆነን ካገኝ ነው ኢማሙን እንከተላለን። ፈሰላቱ ፈቂራአቱል ኢማም ለሆ ለሁ ቂራአ ነቢዩ ስላሉ ኢማሙ የቀራ ለማእሞሞ እንደ ቀራ ለት ይቆጠራል ስለተባለ ኢማሙ ርኩዕ ውስጥ ካገኘን እሱ ይበቃናል፣ ባንቀራም ማለት ነው። አራተኛው መስፈርት ሩኩዕ ነው። ርኩዕ ማለት ማጎንበስ ማለት ነው። በውስጥ ጣታችን ጉልበታችን መያዝ ማለት ነው። ይ አምስተኛ አረፍዑ ወልእዕትዳሉ በዕደ ሩኩዕ አምስተኛ ሩኩን ደግሞ አገሩ ቦስኒ በኋላ ከርኩ በኋላ ወደ ቆምንበት መመለስ ማለት ነው። ቀጥ ብለን እንቆማለን ማለት ነው። ስድስተኛ አሱዱ ስጁድ አላ ሰባዓቲ አዕባ ስድስተኛው ሩኩን ደግሞ በሰባት ብልታችን ስጁድ ማውረድ። ሰባት ብልት ማለት አፍንጫና ግንባራችን አንድ፣ በውስጥ በኩል ሁለት ጣታችን ሶስት፣ ሁለቱ ጉልበታችን አምስት ሁለት በውስጥ በኩል የጣታችን የእግር ጣቶቻችን እነዚህ ሁለት እግር ጣቶቻችን ጋር ሰባት ይሆናሉ ማለት ነው። አንዳንዶችን እንዲህ አድርገን ስጁድ የምንወርድበት ሁኔታ ይታያል። አንዳንዶቻችን እግራችን ከፍ አድርገን ስጁድ የምንወርድበት ሁኔታ ይኖራል። ይሄ ስህተት ነው። እጭ ጣቶቻችን በዚህ መልክ ስጁድ እንዳደረግ ነው ሁሉ የእግር ጣቶቻችን በውስጥ በኩል ስጁድ የምንወርደው ማለት ነው። ሰባተኛ አረፍዑ ምን ስጁድ ሰባተኛው የሰላት ማዕዘን ከስጁድ ወደ ላይ ከፍ ብለን መቀመጥ ማለት ነው፣ እንቀመጣለን። ስምንተኛው ማዕዘን አልጀልሳ በይነ ሰጀደሴኒ ሁለቱ ስጁድ መካከል መቀመጥ ስምንተኛው ማዕዘን የሰላት ማዕዘን ነው። ዘጠነኛው አጡማኒነቱ ፊልአርካን አስራ አሁን ከጠቀስናቸው ማዕዘናት ውስጥ መረጋጋት አለመቸኮል አለመሮጥ ማለት ነው። ነቢዩ አለይህ ሰላቱ ሰላም አንድ ሰውዬ ሰላቴን በጣም አጣድፎ በፊጥነ ሰግዶ መቶ ነቢዩ ጋር ተቀመጠ። ሰሊ ፈኢነከ ለም ትሰሊ፣ ድጋሜ ሲገድ አልሰገድክ ማሉ ነቢዩ አለይህ ሰላቱ ወሰላም። ሄዶ ሰግዶ መጣ። ቤቱ ውስጥ የሚሰግደው ለብቻ የሚሰግደው ሰላት ኖርማል ሰላት ሰገደ። ሱ በተረዳ አሁንም ነቢዩ ስ ላ ሰለም ሰሊ ፈኢነከ ለም ትሰሊ ድጋሜ ስገድ አልሰገድክም አሉ ነቢዩ ለ ላ ሰላም። አሁንም ሰግዶ መጣ። ከዛ ሂድና ስገድ አሁንም ስሉት አልምኒ ለዓለም ገይረ ሃዛ፣ አስተምረኛ አላህ መልክተኛ፣ ሰላት ይሄ ነው፣ ከዚህ ውጭ አላቅም ስላቸው፣ በትክክል ቀጥ በለ ቆሜ ተክቢራን ካልከ በኋላ ፋትያ በዚህ መልክ አንበብ፣ ረክኦ በዚህ መልክ አድርግ፣ ስጁድ በዚህ መልክ አድርግ ብሎ መረጋጋትን የዘጠነኛው ማዕዘኒን አስተማሩት። ማንኛውም ሰጋጅ ወጣት ትልቅ ሰው ሴት የጻል ልጅ ለምን አይሆንም? በትክክል በተረጋጋ መንገድ እንዲሰግድ መልመል አለ ማለት ነው። ጡማይና ከሌለ መረጋጋት ከሌለ ዘጠነኛው ማዕዘን ጠፍቷል። ዘጠነኛው ማዕዘን ከጠፋ ሰላቱም ተበላሽቷል ማለት ነው። አስረኛ ተርቲብ ወልሟላት፣ አስረኛ ማዕዘን ደግሞ ቅድመ ሁኔታን መጠበቅ ተክቢረቱ ኢህራም ከማለቱ በፊት መቆም ግዴታ ነው። አንድ ሰው የሮጠ ተክቢራ ካለ ወደ ሰላት ከገባ አልገባም ነው የሚባለው ማለት ነው። ጠይብ አስራ አንደኛ ተሻሁዱ ልአር መጨረሻው ተሻሁዱ ሚአታህያቱ ማእዘን ነው እሱ ሳይቀራ አንድ ሰው ተነስተው ከሄደ ካሰላመቴ ሰላቱም ተበላሽተዋል። አስራ ሁለተኛ አልጁሉሱ ተሻሁድ ልአር ለሚቀረው አተሻሁድ መቀመጥ አለበት። አስራ አተሸሁድ አኪር ውስጥ ተቀምጦ ሲያነብ ነቢያችን ላይ ሰለላሁ ወሰለም ሰላትና ሰላም ማውረድ የቱ ሰላት ሰላት ኢብራሂምያ በሚባል የሚታወቅ እሱን ማውረድ። አስራ አራተኛው መጨረሻው ማዕዘን አተስሊም፣ አተስሊም አታን ወደቀኝ አሰላሙ ዐለይኩም ብሎ ሰላቱን ማጠናቀቅ ግዴታ ነው ማለት ነው። ጠይብ የሰላት ዋጅባቶች፣ የሰላት ግዴታዎች መባል የሚታወቁት አንደኛ ጀሚኦ ተክቢራት የአዳ ተክቢራት ልሕራምፋ የርክኖ ሰላትስ የምንላቸው ተክቢራዎች አላሁ አክበሮች ዋጅቦች ናቸው፣ ግዴታዎች ናቸው። ግን ማዕዘን አይደለም። ማዕዘንና ግዴታ መካከል ልዩነት አለው። ከማዕዘናት አንዱ ከጎደለ ሰላቱ ተበላሽተዋል። ዋጅባቱ ከስምንቱ ዋጅባት ግዴታዎች አንዱ ከጎደለ በስጁደ ሰሀው የሚጠገናቸው ማለት ነው።

ከሰሚአ አላሁ በኋላ ረበና ወለከል ሐምዱ የምንለው ኢማም ሆነ መእሙም እሱም ዋጅብ ነው ማለት ነው። አንድ ሰው ሰሚአ አላሁ ልመን ሐሚዳን ከረሳ ወይ ከተወ ሱጁድ ሰሁው ይወርዳል። አራተኛ ሱብሓነ ረቢ አልዓዚም ሩኩዕ ውስጥ ይሄ ማለት ዋጅብ ነው፣ ሩክን አይደለም። አንድ ሰው ሲሰግድ ሩክንና ማዕዘንንና ግዴታ ለይቶ ካወቀ ይሄ ራሱ ጡማኒና ይሄ ራሱ ይሄ ማዕዘን ነው፣ ይሄ ዋጅብ ነው ብለን መለየት ይኖርብናል ማለት ነው። ጠይብ፣ አምስተኛ ሱብሓን ረቢ አላ ሱብሓን ረቢ አላ ስጁድ ውስጥ ማለት ይህም ዋጅብ ነው። ስድስተኛ ረብ ግፊርሊ ሁለቱ ስጁድ መካከል ረብ ግፊርሊ ማለት ዋጅብ ነው። ሰባተኛ ተሸሁድ አወል አንደኛው ተሸሁድም ዋጅብ ነው ሩኩን አይደለም ማለት አንደኛው ተሻሁድ ዋጅብ ነው ማለት ነው። አንድ ሰው አንደኛው ተሻሁድ ትቶ ከቆመ ወደ ሰላት ወደ ተመለስ አንለውም ወደ መቀመጥ ተመለስ አንለው። ለምን ማዕዘን ወይም ሩኩን አይደለም ዋጅብ ነውና ማለት። ስምንተኛ አልጁሉሱ ለተሻሁድ ልአወል፣ ለአንደኛው ተሻሁድ መቀመጥ ይሄም ዋጅብ ነው ማለት ነው። ሙብጥላቱ ሰላት፣ ሰላት የሚያበላሹ ነገሮች ሰባት ናቸው። ሰላት የሚያበላሹ ነገሮች ሰባት ናቸው። አውቀናቸው መጠንቀቅ ይኖርብናል። አንደኛ፣ አልከላሙል ዓምዱ ማ ዝክሪ ወልዕልም። አንድ ሰው እያወቀ ሰላት ስ መሆኑን እያስታወሰ ከተናገረ ሰላቱ ይበላሻል። ሁለተኛ፣ አልአክሉ ወሹርቡ። ሰላት ስ መብላት መጠጣትም ሰላትን ያበላሻል። ሶስተኛ፣ አልደሒኩ ሰላት ስ መሳቅ ያበላሻል። እንክሻፉል አውራ። አራተኛ ደግሞ ሰውነታችን መሸፈን ያለበት ሰውነታችን መገለጥ ሰላትን ያበላሻል። አምስተኛ እንሕራፍ ወይም ቅብለ ከረን ከቅብላ ወደ ግራ ወይም ወደ ቀኝ መዞር። ሰባተኛ ዓበትልሙተዋሊ ሰላ ጫት ሰላት ሲመጫወት ሰላትም ያበላሳል። ብዙ እንቅስቃሴ ማድረግ ያበላሻል። ሰባተኛ እንትቃድ ጣሃራ ሰላት ውስጥ ያለ አንድ ሰው ውዱእ ከተበላሸ ሰላቱም ተበላሸ ይባላል። እንሻአላህ እነዚህን አራቱን ነገሮች አውቀናቸው በጥንቃቄ